ምድረ ለቀስተኛ ምን አባታችሁ ነው? ፍቺ በቃት እሷ ፈታለች። ማን አባሽ ፍቺ ያለሽ? እኔ ለመፍታት ዝግጁ አይደለሁም። እኔ አልፈታም፣ አልፈታም። ምን አባሽ ማንን ወስዋስ ውስጥ ከተሽ ነው? እኔ ለመራገጥ ወስዋስ ላይ ሰውን ፈትቻለሁ እምትይው ማና ዞች ነው የምትፈችው? ይህ ህዝብ ምን አባሽ የቱን አጀንዳ ይዞልሽ ሊቀመጥ ነው? ማንን ሊቀዱ ነው ሪከርደሮች? እኔ እናንቺ የምንፈታታው ማንን ሊያዳምጥ ነው ዘጠኝ መቶ ስድስት ሰው እኔ እናንቺ አጀንዳውን ከፈታን፣ ማና አባሽ ምን ሊያዳምጥልሽ ነው? ልጆቹ የት አባሽ ሊያመሹልሽ ነው? ነገር የምፈችው፣ እንዴት ነው የምንፈታው? ሰውም በማን ሊደበር ነው? ማንን ሊያይልሽ ነው? አንቺ እካካም ልጋጋም፣ አንቺ መጪው ዘመን ፊት ይሳብ፣ በቅድሚያ ፊት ይፈታ ልጋጋም፣ ማና ባሽ ሪከርድ ሊያደርጉ ነው ነክ? እኔና አንቺ ነገር የምንፈታው አንቺ ደምቆሮ እያልኩሽ ነው። ይፈታ ይሄ ነገር ይፈታ፣ ጻፉ ይሄ ረገጣ ይፈታ። ወይ ገጥመናል፣ ገጥመናል። ሜሮን ገጥመሻል፣ ገጥመሻል። ምን አባሽ ነው የምፈችው? የት ነው የምፈችው? ለሰከንድ እኮ ጣ ያልኩትኝ የጆካ ጌም እንዳያመልጠኝ ብዬ ነው። ይፈታ እንዴ ጋይስ፣ እንፍታ እንዴ። ይቁም እንዴ፣ መረጋገጡ ይቁም። አንቺ ለቀስተኛ ወንድ ያስገብትሽ ከየተጣላሹ፣ ከሴት ጋር ምንበ ወንድ ያስገብትሽ ከወንድ ጋር ልጋግሽን የምጎትችው እኔ ብቻዬን ነው እምረግጥሽ እኮ ብቻዬን ነው እምረግጥሽ። እኔ ብቻዬን እመልሳለሁ። አንቺ ደንቆሩ አንቺ ዘገምተኛ፣ አሜሪካ እኮ አንቺ የገባሽ ቀን ድርቆሽ በላፕቶፕ የመቀየር ያህል ነው። ትራምፕ የደነገጠው ድርቆሽም በላፕቶፕ የቀየረ ያህል የደነገጠው አንቺ የገባሽበት ቀን፣ አምስት ቀፍቅፈሽ፣ አምስት ቀፍቅፈሽ ከአምስት ትራክ ሹፌር ከአምስት ትራክ ድራይቨር ነው አምስት የወለድሽው። ምን አባሽ እኔ ቦልድ ከአንድ ጀግና እኮ ነው የወለድኩትኝ። አምስት ጊዜ ሞተር ያወረድሽ ሴትዮ ፍቱ አስፈቱት፣ ባባ ያለሽ እዛ። ማን አባሽ ይፈታሻል? አንቺማ ፈታው ብለሻል እኮ ለልት ቤት። እኔ አልፈታሽም አልኩሽ እኮ። ሰው ምን አባሽ ሊያይልሽ ነው? ማን ሊያይ ነው? ማን ሊያዳምጥ ነው? እኔ እናንቺ ነገር አቁመ። እኔ እናንቺ ነገር አቁመ። ማን ማን ሊያይ ነው? ይሄ ዝ ሪከርደሮች ምን አባሽ ሪከርድ ሊያረጉልሽ ነው? ፈትቻለሁ። ምጥ ማን አዘዘሽ፣ እንደፈቺ? እኔ ፍቺ ብያለሁ ለምን ጀመር ከጀመርሽ ከገጠምሽ ወዲህ ገጥመናለሁ። የምን ደክሞኛል የምን ታይ ምናምን ስትባይ እሺት ያለሽን ያልተውም። እስኪ እናቱ የወለደችው ገብቶ ተይ በለኝ። እስኪ እናቱ የወለደችው ገብቶ ተይ በለኝ። ከነካካሽ እናት ከተጀመረ ወዲህ ጀምረናል። አለቀ። እንዲ አንድ ልጋጋ ማለች አሜሪካ የተቀመጠች ሴክሽን ሃውስ ውስጥ ከ280 ሰው ጋር አንድ ላይ የምትኖር ምራጭ፣ ልቃሚ፣ የሰው ዋግሜ ጎዶሎ ገባቤ፣ ምን አባሽ ነው የምታለቃቅሽው? ያንቺ ቤት ለቀስተኛ የለቀስተኛ ሰብስበሽ፣ ደንቆሮ ማህይም፣ አሜሪካ ቁጭ ላችሁ ካፒታል እና ስሞሊን የማታውቁ ማህይሞች ናቸው የተጠራቀማችሁት። ወይዘሮ ሜሮን ቢዩቲ አሁን ደግሞ አግብቻ አለዋለች። አንድ ትራክ ድራይቨር አገኘች መሰለኝ እግሩን ሽምቅቅ ያደረገው። እኔ እኮ ከአምስት ትራክ ድራይቨር አምስት ልጅ አልወለድኩኝም። ልጅ የሚያሳፍር ነገር ሳይሆን ከአምስት አምስት ግን ያሳፍራል። እንዴት ከአምስት አምስት ትወልጃለሽ? አምስቴ ሞተር ያወረድሽ ሴትዮ፣ አምስቴ ሞተር ያወረድሽ የሞተሩ ሲገርመኝ። ባለ አምስት ስፒከር ማን ይፈልጋል? አንቺ እከካም እየወጣሽ አጀንዳ ትፈልጊያለሽ እንዲያርጉላት ጀግና ነኛ። አንቺ ነ ሱሪን የታጠቀ አልኩሽ እኮ ያሳደጉኝ ወንዶቹ ቀበቷቸውን ሸንቀቅ አድርገው ያሰሩ ሱሪያቸውን በአግባቡ የታጠቁ ነቃ ደንገጥ ያሉ

እንደመጀመሪያ ከሴክሽን ሀውስ ውጪ ሴክሽን ሀውስ ነው የምትኖሪው፣ ሰማሁ። የሆነ ደግሞ አሁን አዲስ የመጣ ሱፐርማርኬት ጥሩልኝ፣ በጣም ርካሽ ሱፐርማርኬት፣ እዛ በየቀኑ ትታያለሽ አሉ። አሜሪካ ቆይ፣ ይልኩልኛል አሁን ላኩልኝ ብያለሁ፣ የሱፐርማርኬቱን ስም። የጀርመን ድርጅት ነው አሉ። ሱፐርማርኬቱ የጀርመን ነው አሉ። ቆዩኛ እንዴ፣ ተላከልኝ መሰለኝ። ለምግቡ እንትን ነው አሉ። ምግብ የምትጠቀሚ አሁን ቴክስተ ልኩል ነው አልዲ ቴንኪ። አልዲ ው ከዛ እዛ ሁሌ ትታያለሽ አሉ አልዲ የሚባለው ሱፐር ማርኬት የልጆች ሽን አስቤዛ ስታደርጊ። አይ አሜሪካኖች አይ፣ እናንተ እኮ እናንተ እኮ ኢንፎርሜሽን አትስቱ። ምግቡ ፉድ ስታምፕ ነው አሉ፣ ምግቡ ፉድ ስታምፕ ነው አሉ፣ ሱፐርማርኬቱ አልዲ ነው አሉ፣ ቤቱ ሴክሽን ሀውስ አሉ። ሜሮን ቢውቲ ሰምቼ ነው ዋትሳፕ እየተላከልኝ እኔ አይደለሁም። እዚህ ቲክታክ ላይ እኮ ፍቅሮቼ አትነካኩ፣ አትነካኩ። ወዲያው ነው እኮ የሚልኩላችሁ ወዲያው። የሚኒሶታም ሚኒሶታ ጉድሽ ፓርቲሽን ሀውስ ነው የሚባለው። ጭራሽ ሴክሽን ሀውስ ነበር ያሉኝ። ፓርቲሽን እዛ ኖርሽ ነው ከኔ ጋር ልጋግሽን የምትጎትችው ላዳምጥሽ አልችልም። እንግዲህ ያው ታሪኬን ዝናይም በስሱ እንደሰማሹ ነው፣ በስሱ እንደሰማሹ ነው። እቤት ገዝቶላታል ያልሺው ደግሞ ሳሚ ኢትዮጵያ አይደለም ዱባይ ነው የገዛልኝ ዱባይ። አንቺ ለቀስተኛ አታለቃቅሽ እየወጣሽ የያት። እስኪ እስቲ ቆይ የተላከልኝ ነው። እሺ ጋይዛ እንደ የህክምናው ኦባማ ኬር ይባላል አሉ። ልክ ነው ይተልቁልኝ ነው ጋይዛ ኦባማ ኬር የሚባል አለ። ልድ ያሁን ከዞን ኮሊም እዛ ነው ልጆቿን የምታሳክመው አቅም ለሌላቸው ተብሎ የተቋቋመ ይሉኛል። ሲሪየስሊ ጌታ ጌታ እየተላከ ዲ ነው ጌታን፣ ልጄ ኦባማ ኬር ነው ልጆችሽን የምታሳክሚው። አልዲ ሱፐርማርኬት ታይተሻል። እሱን እሱን እሱም በመረጃ ነው የማወራው። እሱም ታይተሽ ነው ሴክሽን ሃውስ ፉድስታምፕ ምናምን እየኖርሽ ነው። እኔ ቁጭ ሴትዮ ሁሌ መስኮት ስር ሆና የምትሰድበኝ ይላለው። መስኮት ስልሆናነላ ምትሰድበኝ እንዴ? እኛ ኮ አሜሪካን ልንጠላ ጫፍ ላይ ነበር። እንደው እግዚአብሔር አትጥሉ፣ ተዉ፣ እንዳትጠሉ፣ ጥሩ ሀገር ነው። ጋድ ብለስ አሜሪካ ብሎ ግቢ ያለው ቤት አሜሪካ ግቢ ቤት እንዳለ ያወቅሁትኝ በማሜዳኛው ነው። ማም የእግዚአብሔር ይስጥሽ። አሜሪካን ልጠላ ጫፍ ላይ ስል እኮ ነው ግቢ ሳር ምናምን እያዞርሽ ያሳየሽን። አንቺ እና ይሄ መከረኛ ይሁዳ እኮ ናችሁ። ሁለታችሁ ባትኖሩ አሜሪካን ልንጠላ ጫፍ ላይ ነበርን እኮ። ከአንድ ቦታ ይነሱ፣ ከአንድ ቦታ አትነሱ። አሜሪካ እየተቀመጣችሁ ከአንድ ቦታ ንቅንቅ አትሉ። ኦባማ ኬር የሚባል ነው ልጆቿን የምታሳክመው። እኔ አላውቅም። እኔ አሜሪካን ኖርኩኝ? የተላከልኝን እኮ ነው የማወራው ሰዎቹን ያመማችሁ ምንድነው? ከኔ ጋር አሜሪካ ያላችሁ ሴቶች ያለባችሁ ችግር ያ፣ እኔ ቤት ሲንግል ዳዲ ይበዛል። ይታወቀ ይታወቀ፣ ሲቲዝን እና ሲንግል ዳዲ ይበዛል እኔ ቤት። ምን ፈልገው እንደሚመጡ ራሳቸውን ጠይቋቸው። እኔን ምን አድርግ ትሉኛላችሁ? እንዲ ናይ። አንቺ አንቺማ ስፈልግሽ ነበረ። ናይ ሉላ በጣም ነበር ስፈልግሽ የነበረው። ተይ እንጂ ሁለት ቦታ ማጨብጨብ አይከብድም። አንቺ ስፈልግሽ ስለነበረ ነው ፕሮጀክት ሀውስ ይባላል። ቆይ እስኪ ዋትሳፕ እያየሁ ፕሮጀክት ሀውስ ይባላል። ሪሰርች ፕሮጀክት ሀውስ ይባላል። ሪሰርች ይደረግባቸዋል። አናኗራቸውን ይላሉ በዋትሳፕ። ይህ ሁሉ ጠላት ነው ያለሽ። ይህ ሁሉ ጠላት ነው ያለሽ። በዙ በታው የአሜሪካ መንግስት አምስት ትቀፈቀፊያለሽ። አሜሪካ ገብተሽ ሰዋ እኔ አሁን አሜሪካ በገባ አምስት ዲግሪ ነው የምሰራው፣ አምስት ዲግሪ ነው የምማረው። አምስት ዲግሪ ሳይኮሎጂ ብቲ ፖለቲካውን ብቲ ምኑን ምኑን ተምሬ እሳት የላሰሽ ልጅ ነው እኮ የምሆንብሽ። ነርሲንጉ ምን ይቀረኛል? አምስት ልጅ ለአሜሪካ መንግስት ታስረክበያለሽ። ሞተር አሜሪካ ላይ አምስት ሞተር ታወርጃለሽ። አምስት ሞተር ያወረድሽ ባለ አምስት ስፒከር ማና ባሻ ዞች ነው የሚቆመው። ማና ባሻ ዞ ገጥመን የለ እንዴ? ፈትቻለ ባፈችስ፣ ባፈችስ፣ በፉድ ስታምፕ የምትኖሪ ሴክሽን ሀውስ ይባላል። ረበስ ማ አሜሪካ ስትወልዱ ይከፈላችኋል እንዴ? እስኪ ንገሩኝ። ስትወልዱ አሜሪካ ይከፍላል እንዴ? እንደ ለዛ ይሆን እንደ አምስት የቀፈቀፈችው ሴትዮዋ አሜሪካ ይከፍሏቸዋል ወይ ስትወልዱ? እኔ ራሴ አንዱ ዲያስፖራ ፈልጌ ልውለድ አሜሪካ የሚከፈል ከሆነ ጌታ፣ ዝም ብዬ ልቀፍቅፍ፣ ልቀፍቅፍ ዝም ብዬ እንደ አንድ የሚያስወልደኝ ሰው ይጥፋ ከአሜሪካ አረዲና ጌታ፣ ሳይከፈል አይቀርም። ግድ የለሽም እንደ ሴትዮዋ በጤናዋ ነው እንዴ ታዲያ? አምስት በአንድ የዘረገፈችበት ሰውየው አንድ አይደለም አሉ። ደግሞ ከአምስት ነው የወለደችው። አንድ አይደለም ከአምስት ሰው ከአምስት ትራክ ድራይቨር አሉ። አምስቱም ትራክ ድራይቨሮች ናቸው የወለደችላቸው። እንዴ አንቺ እና ትራክ! ለዚህ ነው ሶስት የትራክ ፕሮፋይል አድርጎ ስታዩ፣ ጂኒው ላይ አይንሽን የጣልሽው አይንሽን ጂኒው ላይ ጥለሽ ጂኒው የሚባል እያለሽ ስታለቃቀሽ የነበረው ሶስቱን ትራክ ፕሮፋይል ስላረገብሽ ነው። እኔ ያላዳምጣችሁ፣ ታንቃችሁ ሙቱ። ፎቶ የኔን አይደለም የሳሚን አይደለም የምም ወይን ፎቶ እንደዚህ አድርገሽ ብታመጪ ባልሽን አስመችበት ነው ምልሽ? ባልሽ ይምታበት ነው ምልሽ? እኔ አይገርምሽም? ላዳምጥሽ አልችልም። የጆከር ጌም ላይ ሄጂ፣ በእንትን ከፍተው ልጋጋቸውን ይጎታተታሉ። አንተ መጀመሪያ እንትን አድርግ፣ ሚስትክን በስነስርዓት ያዝ። አንተ ሚኪ የምትባል ሰካ ነው ከስካርክ ውጣና ይሄ በየሳምንቱ እየሰከርክ ከምትንዘባዘብብን ሚስትህን በሥነ ሥርዓት መሾፍ ቁረጥ። ይኸውልህ ለሚስትህ ለልጅክ ሁለት መቶ ዶላር እየሰጠህ እኮ ሀቢባ ቤት ስንት ሰዓት ሙሉ እየያልክ ሰውዬ እኮ ነክ እንደምትወደኝ አላቅም ያልክ ምንክን አይታት ውደድክ። እንደው ቃልዬ ሆና የእኔ እናት፣ እንደው ቃልዬ አምሶር የእኔ ፍቅር በጣም ነው የምወድሽ የእኔ እናት። ግን ይሄ ልጋጋም ስለሆነ መረገጥ አለበት። የልጅሽም አባት ቢሆን መረገጥ አለበት። ይሄ ልጋጋም እኮ ሀቢባ ቤት ገብቶ ህዝብ ያነጋገረ እኮ ነው። ሰላሳ ሺህ እየላኩላት ብሎ ሰላሳ ሺህ እኮ ምንም አያደርግም በኢትዮጵያ። አንተ ከካማ እኛ እርዳታ እንኳን ስንሰጥ እኮ ከሀምሳ ሺህ ብር በላይ ነው የምንሰጠው። ሰላሳ ሺህ በወር እየላክ ሰላሳ ቀን ልጅቷ እንትን ለበልባታለክ፣ ሰላሳ ቀን። አሁን አንተ ሰውነክ ሚኪ ስለ እኔ ታውራለ። እኛ እኮ እንደማትሆን ስናቅ ነው ፑሽፑሽ ብለን እንደምንም ብለን ይሄንን ጭቃ ወስደን ቃልዬ ላይ ለጠፍንክ። እዚሁ ቲክታክ ላይ ከምትሞት ብዬ ነ ተስፋ የቆረጥኩ ክትኮ በቪዲዮ ቁጭ ብለህ ዳለቻ ቤት በቪዲዮ ቁጭ ብለህ አንዴ ሽንት የለሽና እያልክ ዳለቻን እያስፈቀድክ ሽንትክን እየሸናክ እየመጣክ ስትረገጥ ይዛን ቀን እኮ ነው። ያንተ ነገር ይበቃ። ምን አባታችሁ አቃጠላችሁ? የኔ እኔ የቤት ዲያስፖራ መብዛቱ ምን አቃጠልሽ? ወዶኝ እኮ ነው ዲያስፖራው ላጩን እያንጠበጠበ ሲሰጥ ሲገፋ የሚያመሻው ደስ ብሎት ተመችቶት። የኔ ፕሮብሌም ነው እንዴ? ምን አናድዳችሁ? እኔ እሺ ዱባይ ተቀምጬ ዲያስፖራውን በዚህ በቲክታክ ነው የማገኘው። አንቺ እዛው ቁጭ ብለሽ አሜሪካ ቁጭ ብለሽ ቢልጌት ያለበት ሀገር ተቀምጠሽ ቢልጌት እንዴት ይጠፋብሻል? እኔ ቲክታክ ላይ እኮ ቢልጌት ቢልጌቱን እየለቀብኩብሽ እኮ ነው። ሰጪ ሰጪውን ቀንድ ቀንዱን ሄድሄዱን እያልኩብሽ ነው። አሜሪካ ተዘፍዝፈሽ አፈር አባሽ። ዩ አር ሊቪንግ ዩ ኤስ እዛው ቢልጌት ያለበት ሀገር ተቀምጠሽ አምስት ልጅ ከምትወልጂ አምስት አይነት ትምህርት አትማሪም። ስ ሰው እንዴት ሞተር ያወርዳል ዴ ረግቧል በይ እንትንሽ ራሱ እንትንሽ ረግቧል። እኛ ኮ እንኳን የቀመሰ ያየን ኮ እንዳበደ ነው ያየን፣ እንዳለቀሰ እኮ ነው። ምን አባሽ አንቺ ኮልኮል ያምን ልቃሚ ለቃቃሚ የረገበ ምሙሽን እኛ ምን ማድረግ እንችላለን? ምን አባሽ እኔን እያየሽ ደመሽ ይፈላል። ጅኒው ስቲ አርባ ጅኒው ጣብሽ በጅኒው ላስደክልሽ ነው። አመልሽ ይደክልሽ። ጅኒው ትራክ ውስጥ አስገብቶ ወይ ትራክ አስደግፎ ይደክልሽ ምን አባሽ ትፈልጊያለሽ? ተይ ተይ ስትባይ ደግሞ ልትተይ እንዳትተይ። ከተውሽ አለቀሽም፣ ብትተይም አለቀሽም፣ ባትተይም አለቀሽም። ማን አባሽ አዘዘሽ እንድትተይ? ሊድል ሱፐርማርኬት የጀርመን ብራን፣ አቤት አቤት! ሊድል እና አልዲ የሚባል አለ እዛን ያዩሽ እዛኔ ያየሁሽ። ልጆችሽ ሁላ እርብ ሄጅበት እየሄድኩበት ነው ጋይስ። ልጆች ሹላ እርቧቸው አሉ። ሱፐር ማርኬት እንደገቡ እንትኑን ሲከፍቱ ጁሱንም ኑንም ሲከፋፍቱ አሉ። ሊድልና አልዲ የሚባል ሱፐር ማርኬት ነው የታየሽው። በኦባማ እንትናሉ የምትታከም ኦባማ ስልጣን ላይ እያለ በሰራው ሊድልና አልዲ የሚባለውን ሱፐር ማርኬት አሉ። አማረሽ ልጆችሽ አማረው። ሰምቼ እንደገና አምስት አምስት ስትወል እንጂ ይኸውልሽ የተነገረኝን ነው። ከዚህ በኋላ እንዳትወልድ ብለው ማህፀንሽን ሁላ አስወጡት አሉ ጠርተው። በንትን አልቻሉሽም፣ ይሄ የወሊድ መቆጣጠሪያ አልቻሉሽም፣ አልቻሉሽም። በወሊድ መቆጣጠሪያ አይቀበልም አሉ። የወሊድ መቆጣጠሪያ ደመሽ አይቀበልም። ስለማይቀበል ምን አደረጉ መሰለሽ፣ የሰማሁትን ናይ ለህክምና ነው፣ ትንሽ አሞሻል፣ ፈልገንሽ ነው ብለው አውጥተው ማህፀንሽን ነው አሉ ያስጣሉሽ። ማህፀንሽን አስጥለውሽ ነው አሉ። ለምን መድኃኒት አይቀበልም መድኃኒት ብትጭም ስለማይቀበል፣ ዝም ብሎ ስለሚይዝ፣ ስለሚይዝ ዝም ብሎ ምን አደረጉ አውጥተው ጣሉት አሉ። አሁን እኮ ለዛ ነው አረፍ ያልሽው። አዎ ነገርየውም ረገበ፣ ሰውየውም አስጠላሽው። አሁን ሌላ ግብቻለሁ አለች። አምስት ስፒከር ይዘሽ እኮ ያገባሽ ሊያላግጥብሽ ነው። ትራክ ድራይቨር ነው ከሆነ ሀገር የሆነ ሀገር ሲመጣ እናቴ ወጡን ትሰራር ያለሽ። እንግዲ እንግዲህ በተነገረኝ ኢንፎርሜሽን ማለት ነው። አሁን የያዛት ትራክ ድራይቨር ነው አሉ እና ወጥ ትሰራራለች ለድራይቨሩ፣ የሰማሁትን ነው። ምሳ እንጀራ ምናምን ታደርጋለች፣ ቡናው ምናምን ታፈላለታለች። ጫቱን ምናምን ይዞ ይመጣል አሉ። እዛው ይበላል፣ እዛው ይቅማል። ማታ ሁሉ ብላውንም ይገጫል የረገበ ነው፣ ይጮኋላሉ ነገርየው ራሱ ይጮኋላሉ። እየጮወም ቢሆን ሰውየው ኤርፎን አድርጎ ነው አሉ የሚያረግሽ፣ የሰማሁትን ነው። ምን አባሽ ሰውየው ይሄ ትራክ ድራይቨሩ እሱም ለነገሩ ጆሮ አይሰማም አሉ፣ ትራኩ ሲጮህበት ስለሚሆን ብዙም ጆሮ አያዳምጥም። ግን ለማንኛውም ብሎ ትራክ ድራይቨሩ ኤርፎን ያደርጋላሉ። ሲሸጉር ያብላላል። ጠዋት ሂሳብ 300 ይሰጣታላሉ የምግቡንም ያደረበትንም ያልጋም ያረገበትንም አንድ ላይ 300 ይሰጣታል። ከወጪ ቀሪ 200 እጇ ላይ ይተርፋላሉ። የወጡም የምኑም የምኑም ተደማምሮ ገባችሁ። እንደዛ የምትኖሪ ሴትዮ፣ እንደዛ የምትኖሪ ሴትዮ ከኔ ጋር ይከብድ አይከብድም። እናቴ ከኔ ጋር ጫማ መለካካት አይከብድ the expensive huh? city in the world United Arab Emirate Dubai, ነው የምኖረው ኦኬ ብቻዬ ብቻዬ